ትላንትና ማታ ባለቤቴ በጣም ታሟል አሁን ተጸልዩለታል በጣም አሞታል ቀንም በጣም በቃ ታላቅ ትኩሳት በላዩ ላይ እየነደደ ነበር ከዛ ማታ ላይ ጌታ ሆይ ይህንን ትኩሳት ጸጥ እንዲል ብዬ ዘይት ቀባሁት ከዛ በጣም ጭርሽ ያንቀጠቅጠዋል ወደ ላይ ሊለው ይፈልጋል ግን አይለውም ከዛ ወደ ልቤ መጣ እንዲህ እግዚአብሔር ሰው እምቢ ቢለኝ እንኳን ስልኩ በቃ እግዚአብሔር ግን ይችላል ብዬ ሞከርኩኝ። ስልኩን ስሞክር እናቴ ነች ያናገረችህ። ደውላችሁ ነበር ማታ ሶስት ሰዓት አካባቢ። አንድ ብርጭቆ ውሃ ያዝንና ቃል ስታወጣልን ያንን ውሃ በእምነት እንዲጠጣ ሰጠውት። ከዛ ያንን ሶስት ሰዓት አካባቢ ከዛ ያንን ውሃ በጠጣ ሰዓት ያን እዳድ ከላው ላይ ሄደ። በእውነት እግዚአብሔር ታላቅን ነገር አደረገ። እሱ ምን አለኝ? ዛሬ አላድርም አለኝ። እኔ ግን ተስፋ አልቆረጥኩም። በቃ የማመልከው አምላክ እንደማያሳፍር አውቃለሁ። ትናንትናም ብዙ አድርጎልኛል። ይሄው በሰላም አድሮ በስንት ግፊት ከጌታ ጋር እዚህ መጣ። እዚህ መጥቶ ደግሞ ጌታ እንዲናገረው በጣም ፈልግ ነበር። እግዚአብሔር ደግሞ ቀንበሬን ሰበረ። አረ ለጌታ እልልታ! ክብረም ሃሌሉያ! ኢየሱስ ፋደና ነው። ለም ጌታ ስሙ ይባረክ። በእግዚአብሔር ሰው አልፎ የኛን ቤት ታሪክ ሰርቷል። ክብሩ ለክርስቶስ አሜን። እግዚአብሔርን አመስግኑልኝ እስቲ እግዚአብሔር ታሪክ ቀያሪ ነው በለው እና እግዚአብሔርን አመስግኑልኝ። በእውነት እግዚአብሔር ታላቅ ነው። ማንንም አይንቅም። እውነት አሁን በሱ የሰራውን ታላቅ ስራ ማንም ሊያደርገው አይችልም። ሐኪሞች ምን አሉ? በወንድሜ ላይ ግፊት እንዳለበት ሲናገሩ እኔ እዚህ ውዬ ሄድኩና ውሃ ይዤለት ጠጣ፣ አንተ መድኃኒት አትውጥም፣ ግፊትም የለብህም አልኩት። እግዚአብሔር እንደ ቃሉ ነው፣ በቃ የለበትም። ሐኪሞች ግን ምን አሉት? ግፊት አለብህ አሉት፣ መድኃኒት ጀምር አሉ፣ ጀምር ብለው ሰጡት። አትውጥም አልኩት እኔ ከዛ። አሁን የለም የለም፣ በቃ በኢየሱስ ስም አንድ ሷሜን ካለ ይሁንለት። አንድ ሷሜን በል አሁን የደም ግፍት ሰን የቅባት ግፍት ያገኘ እና እግዚአብሔር ክብሩን ይውሰድ። እናንተንም ጌታ ይባርካችሁ። በባሪያ አሁንም እግዚአብሔር ክብሩን ይግለጥ። እኛ ተጠቅመናል፣ እናንተም ተጠቀሙ። ወደ መዳን ኑ። እግዚአብሔር ታላቅን ሥራ ይሰራል። አሜን። በቃ አድርጎ አይቻለሁ። እኔ ምስክር ነኝ። እግዚአብሔርን አመስግኑልኝ። ታላቅ ፈውስ፣ ታላቅ ሰላም፣ ታላቅ በረከት፣ አሜን። ለአንቺም ለቤት ሽም፣ አሜን። ሆኗል፣ አሜን፣ አሜን። በኢየሱስ ስም ይመስል፣ አሜን፣ አሜን። ኢየሱስ ስም ይባረክ፣ አሜን።